ሩሲያ ድንገት ተገለበጠች። ጨዋታው ተቀየረ። ፑቲን እየሳቀብን ነው። የአውሮፓ የሽንፈት ሲቃ አዲስ አስደንጋጭ ጥቃት ተፈጸመ። ፑቲንና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስምምነት ላይ በደረሱ በሰዓታት ልዩነት ማንም ያልጠበቀው አስደንጋጭ ክስተት ተከስቷል። አሜሪካ ተደናግጣለች። ቦሪስ ጆንሰን በቁጣ ተሞልተው ፑቲን ላይ አስገራሚ መስተታቸውን አስቀምጧል። ፑቲን አስቀድመው ያሰቡትን ሊያሳኩት ጥቂት እንደቀራቸው እየተናገሩ ነው። በዚህ በኩል ደግሞ አሜሪካ በየመኑ ሁቲ ታጣቂ ላይ አዲስ ዘመቻ ጀምራለች። ለመሆኑ አሜሪካና ሩሲያ በዩክሬን ጉዳይ ስምምነት ላይ በደረሱ በሰዓታት ልዩነት ውስጥ ምንድነው የተፈጠረው? ከአስገራሚው ቦሪስ ጆንሰን አስተያየት እስከ አሜሪካ አስደንጋጭ ጥቃት ድረስ በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃ አለፍን። አብራችን ቆዩ። ሩሲያና ዩክሬን አንዳቸው የአንዳቸውን መሰረተ ልማቶች የሚያወድም የአየር ጥቃት መሰነዛዘራቸው ተገልጿል። የአየር ጥቃቱ የተፈጸመው የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት የስልክ ውይይት ሩሲያ የዩክሬን የኃይል መሰረተ ልማቶች ኢላማ ያደረገ ጥቃት እንደምታቆም ከተናገሩ ከሰዓታት በኋላ መሆኑን ተነግሯል። የዩክሬን ፕሬዚዳንት ቭላዲሚር ዜሌንስኪ ሩሲያ ፕሬዚዳንት ከአሜሪካው ፕሬዚዳንት ጋር በነበራቸው ውይይት የቀረበላቸውን የተኩስ አቁም ስምምነት እንደማይቀበሉ መግለጻቸውን አንስተዋል። ፕሬዚዳንት ቭላዲሚር ፑቲን በበኩላቸው ሙሉ ለሙሉ የተኩስ አቁም ስምምነት ላይ ለመድረስ የዩክሬን አጋሮች ለዩክሬን የሚያደርጉትን ወታደራዊ ድጋፍ ሲያቆሙ መሆኑን ገልጿል። ይሁን እንጂ ይህንን ቅድመ ሁኔታ የዩክሬን አጋሮች ከዚህ ቀደም እንደማይቀበሉ መግለጻቸው ይታወሳል። በደቡባዊ ሩሲያ ክራስናዶር ክልል የሚገኙ ባለስልጣናት የዩክሬን የአየር ጥቃት በአንድ የነዳጅ ማከማቻ ላይ አነስተኛ ሰዓት እንዳስነሳ መናገራቸው ቢቢሲ ዘግቧል። ፕሬዚዳንት ቭላዲሚር ፑቲን ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ያደረጉትን ውይይት ተከትሎ በኃይል መሰረተ ልማት ላይ የሚደርሰውን ጥቃት ለማስቆም ብቻ በመስማማት በዩክሬን አፋጣኝና ሙሉ በሙሉ የተኩስ አቁም ስምምነት ውድቅ አድርገዋል። የትራምፕ ቡድን በቅርቡ በሳውዲ አረቢያ ከዩክሬናውያን ጋር የሰራውን አጠቃላይ የአንድ ወር የተኩስ አቁም ስምምነት መሪ ለመፈረም ፍቃደኛ አልሆኑም። አጠቃላይ የእርቅ ስምምነት ሊሰራ የሚችለው የውጭ ወታደራዊ እርዳታና ከዩክሬን ጋር ያለው የመረጃ ልውውጥ ካቆመ ብቻ ነው ብለዋል። የዩክሬን አውሮፓውያን አጋሮች ቀደም ሲል እንደነዚህ ያሉትን ቅድመ ሁኔታዎች ውድቅ አድርገዋል። የዩናይትድ ስቴትስ የዩክሬን ንግግር የፊታችን እሁድ በጅዳ ሳውዲ አረቢያ እንደሚቀጥል በመካከለኛው ምስራቅ የዩናይትድ ስቴትስ ተወካይ ስቲቭ ዊትኮፍ ተናግሯል። ለሶስት ዓመታት በዘለቀው ጦርነት ሩሲያ ከስድስት ወራት በፊት በዩክሬን ወረራ የተነጠቀችውን የክሩስክ ክልል ግዛት በቅርቡ ማስመ መለስ ችላለች። የማክሰኞ የትራምፕ ፑቲን ውይይት ከአሜሪካ አቋም ከሳምንት በፊት ከቆመበት ማፈግፈጉን ያሳያል። ሆኖም ግን ሁለቱ መሪዎች በመካከለኛው ምስራቅ ተጨማሪ የሰላም ድርድር እንደሚያደርጉ ስምምነት ላይ ደርሰዋል። የዩናይትድ ስቴትስ የልኡካን ቡድን ባለፈው ማክሰኞ ከዩክሬን አቻዎቻቸው ጋር በጅዳ ሲገናኙ ኪየቭ በመሬት በአየርና በባህር ላይ ለ30 ቀናት የሚቆይ ተኩስ አቁም ስምምነት እንዲስማማ በቀረቡት ሀሳብ ዩክሬን አሳምነው ነበር። የትራምፕና የፑቲን የስልክ ውይይት ካበቃ በኋላ ማክሰኞ እለት ይፋዊ ጉብኝት ለማድረግ ፊንላንድ ሄልሲንኪን የገቡት ፕሬዚዳንት ቭላድሚር ዜሌንስኪ ዩክሬን የኢነርጂ መሰረተ ልማት የሚሸፍን የእርቅ ስምምነት ሀሳብ ክፍት እንደሆነች ገልጸው ነገር ግን በመጀመሪያው ተጨማሪ ዝርዝሮች ትፈልጋለች ብሏል። የሩሲያ ሰው አልባ አውሮፕላኖች ጥቃት ተከትሎ የተኩስ አቁም ስምምነት አልቀበልም በማለታቸው ፑቲንን ከሰዋል። በተኩስ አቁሞ ድርድር ምን አይነት ሀሳቦች እየተስተዋሉ እንደሆነ የተጠየቁት ትራምፕ ውይይቶች የመሬትና የኃይል ማመንጫዎች እንደሚያካትትም ተናግረው ነበር። ዋሽንግተን ባለፈው ሳምንት በጅዳ ሳዑዲ አረቢያ ከተካሄደው ድርድር በኋላ አፋጣኝ የ30 ቀናት የእርቅ ስምምነት ሁለት ወገኖች እንዲስማሙ ለማሳመን ስትሰራ ቆይታለች። የዩክሬን ፕሬዚዳንት ቭላዲሚር ዜለንስኪ ሀሳቡን ሲቀበሉ ፑቲን በመር ደረጃ ደግፈዋለሁ ከማለት ባለፈ አንዳችም የተናገሩት ነገር አልነበረም። ፕሬዝዳንት ቭላዲሚር ፑቲን በፍጥነት ተግባራዊ ይደረግ የተባለው የተኩስ ስምነት አልቀበልም ብለው፣ ነገር ግን የዩክሬን የኃይል ማመንጫን ላለመምታት ቃል ገብተው ነበር። ፑቲን ይህን ያሉት ከአሜሪካዎቻቸው ዶናልድ ትራምፕ ጋር ባደረጉት የስልክ ልውውጥ በኋላ ነው። የሩሲያው መሪ ለአንድ ወር የሚቆይ የተባለውን ሁሉን አቀፍ የተኩስ አቁም ስምምነት ውድቅ አድርገውታል። ይህ የተኩስ አቁም ስምምነት በቅርቡ የአሜሪካና የዩክሬን ባለስልጣናት በሳዑዲ አረቢያ ያረቀቁት ነው። ፑቲን እንዳሉት ይህ ሁሉን አቀፍ የተኩስ አቁም ሊሰራ የሚችለው የውጭ ኃይላቸው ለዩክሬን የሚያደርጉት የመሳሪያና የመረጃ አቅርቦት ካቆሙ ብቻ ነው። የዩክሬን አጋር የሆኑ የአውሮፓውያን ሀገራት ከዚህ ቀደም ይህንን የፑቲን ቅድመ ሁኔታ እንደማይቀበሉት አስታውቀው ነበር። በሳውዲ መዲና ጅዳ በዩክሬን ጉዳይ የሚደረገው ንግግር እንደሚቀጥል በመካከለኛው ምስራቅ የአሜሪካ ሉካን የሆኑት ስቲቭ ዊትኮፍ ተናግሯል። ሩሲያ ከስድስት ወራት በፊት በዩክሬን ቁጥጥር ስር ውሎ የነበረውን የኩርስክ ግዛት በቅርቡ ባካሄደችው ዘመቻ ማስለቀቅ ችላለች። ማክሰኞ ዕለት ትራምፕና ፑቲን ካደረጉት የስልክ ልውውጥ በኋላ አሜሪካ ባለፈው ሳምንት ስታሳይ የነበረውን አቋም የለወጠች ይመስላል። ነገር ግን ሁለቱ መሪዎች ጦርነቱ ለመክታት ተጨማሪ ንግግሮችን እንደሚሹም መስማማታቸው ተሰምቷል። ባለፈው ሳምንት ማክሰኞ ጅዳ የተገኙ የአሜሪካ ልኡካን የዩክሬን ባለስልጣናት በፍጥነት ተግባራዊ የሚደረግ ያሉትን የ30 ቀናት የተኩስ አቁም ስምምነት እንዲፈርሙ ማሳመናቸው ይታወሳል። ፕሬዚዳንት ቬላድሚር ዜሌንስኪ ለኦፊሴላዊ ጉብኝት ወደ ፊንላንድ መዲና ሄልስኪን ያቀኑ ሲሆን ዩክሬን የኃይል አማራጮችን ያካተተ የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን ተናግረው ነበር። ነገር ግን ተጨማሪ መረጃዎች እንደሚፈልጉም አስታውቋል። ዜሌንስኪ ከሰሞኑ በዩክሬን የድሮና ዳ እያወረዱ ያሉት ፑቲን የተኩስ አቋሙ ማድረግ አይፈልጉም ሲሉ ወቅሷል። ከሰሞኑ ሩሲያ ባካሄደችው የድሮን ጥቃት ኢላማ ከተደረጉት መካከል ሱሚ የሚገኝ ሆስፒታልና ና በስሎቬንያስኪ የሚገኝ የኃይል ማመንጫ ይገኙበታል። በሚያሳዝን ሁኔታ ኢላማ የተደረጉ ቦታዎች አሉ፣ በተለይ ደግሞ ለሰላማዊ ዜጋ ጥቅም ላይ የሚውሉ መሰረተ ልማቶች። ዛሬ ፑቲን የተኩስ አቁም ስምምነቱ እንደማይቀበሉት ተናግረዋል ሲሉ ዜሌንስኪ በኤክስ ገጻቸው መጽፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከፑቲን ጋር የነበራቸው የስልክ ልውውጥ በጣም መልካምና ውጤታማ እንደነበረ ጽፈው ለጊዜው የኃይል ማመንጫዎች ላይ ጥቃት እንዳይሰነዘር ከስምምነት እንደተደረሰ በቀጣይ ደግሞ የተኩስ አቁም ስምምነት ለማድረግ ውይይት እንደሚቀጥል ጽፈዋል። ሰማኒያ በመቶ የሆኑት የዩክሬን ኃይል ማመንጫ መሰረተ ልማቶች በሩሲያ የቦምብ ጥቃቶች መውደማቸው ዘለንስኪ ባለፈው መስከረም መናገራቸው ይታወሳል። አሁን ያን ቃላቸውን አጥፈው ጥቃት መሰንዘራቸውም ታውቋል። በሌላ በኩል ደግሞ ቦሪስ ጆንሰን ሩሲያ ፈጽሞ የሰላም ስምምነት እንዲፈጸም እንደማትፈልግ እየተመለከትን ነው፣ ይህ ደግሞ ፑቲን በእኛ ላይ እየቀለደብን እንደሆነ ማሳያ ነው ሲሉ ተናግሯል። ፑቲን ከአሜሪካ ፕሬዝ ፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት ውይይት ስምምነቱን እንደማይቀበሉ ገልጸው መሰረተ ልማቶች ግን ጥቃት እንደማይፈጽሙ ቃል በመግባት ነበር የስልክ ውይይታቸውን የተቋጨው። በዚህም ቦሪስ ጆንሰን ተመልከቱ፣ ዩክሬን የሰላም ስምምነቱን ተቀብላ ሳለች ሩሲያ ግን ነገሮችን ወደኋላ በመጎተት በእኛ ላይ ለመጫወት እየሞከረች ነው፣ በመካከላችን በመግባት ክፍፍል እየፈጠረች ነው ሲሉ ከሰዋል። በተጨማሪም ፑቲን ከሰላም ይልቅ ንጹህን ዩክሬናዊን በሚሳኤል መግደልና ማጥፋት ነው የሚፈልጉት፣ ይህን ደግሞ በአይናችን ተመልክተነዋል ሲሉም አምረረው ተችተዋል ልብ ብላችሁ ተመልከቱ ፑቲን እቅዱ አንድ ነው ከዩክሬን ጋር በጠረጴዛ ዙሪያ ቁጭ ብሎ የሰላም ስምነት በመፈጸም ጦርነቱ መቋጨት ሳይሆን ዩክሬንን ሙሉ በሙሉ መቆጣጠር የራሱ ግዛት ማድረግ ነው የሚፈልገው ይህ ደግሞ እኛን መናቁን ያሳያል ሲሉም ተናግሯል በዚህ በኩል ደግሞ አሜሪካ በየመን ሁቲ ታጣቂዎች ላይ የምትወስደው እርምጃ አጠናክራ ቀጥላለች በትንሹ አስር የሚደርሱ ተከታታይ ጥቃቶች በየመን ዋና ከተማ ሰናና ሆዳይዴ ጨምሮ በተለያዩ አካባቢዎች መፈጸሙ ተናግረዋል ባለፈው ሳምንት በጋዛ የሚገኙትን ፍልስጤማውያንን ለመደገፍ በቀይ ባህር መርከብ ላይ ጥቃት ማድረጋቸው ሁቲዎች ገልጸው ነበር። አማጺ ቡድኑ ሰኞ ማለዳ ባልጇፍ እና ሆይደድ አካባቢዎች የሚገኙ ኢላማዎች ላይ ጥቃት መፈጸሙን የገለጸ ሲሆን የአሜሪካ ማዕከላዊ ኮማንድ በበኩሉ ጥቃት መፈጸሙ እንደቀጠለ መሆኑን ተናግሯል። ሁቲዎች በእስራኤልና ሐማስ መካከል በሚደረገው ጦርነት ፍልስጤማውያንን በመደገፍ የቆሙ መሆናቸውን የሚገልጹ ሲሆን ምንም እንኳን እውነት ባይሆንም ኢላማ የሚያደርጉት ከእስራኤል ከአሜሪካ ወይም ከእንግሊዝ የተገኙ መርከቦች ብቻ መሆኑም ይናገራሉ። ሁለቱ የኢራን ከፍተኛ ባለስልጣናት ለሮይተርስ እንደተናገሩት ኢራን ውጥረት ለማቀዝቀዝ አርብ እለት ከሁቲ ከፍተኛ አመራሮች ጋር መወየታቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁቲዎች የሚፈጸሙ ጥቃቶች በሙሉ ኢራን ኃላፊነቱን እንደምትወስድ ሲገልጹ ነበር። እንደ ኤሮፓውያን አቆጣጠር በ2023 የጋዛ ጦርነት ከተቀሰቀሰበት ጊዜ ጀምሮ በመካከለኛው ምስራቅ ኢራን እያደረገች ያለችው እንቅስቃሴ ከአሜሪካ ጋር እያቃረናት እንደሆነ ይታወቃል። በተለይ ደግሞ ሁለቱ ሀገራት በቀይ ባህር ቀጠና ያላቸውን የበላይነት ለማስጠበቅ በሚያደርጉት እንቅስቃሴ ውስጥ ኢራን የየመኑ ታጣቂ ቡድን በማደራጀት በአሜሪካ መርከቦች ላይ የምትፈጸማቸው ጥቃቶች የሁለቱን ሀገራት ግጭት ከፍ እንዳደረገው ነው የሚገለጸው። ውድ የቻናላችን ተከታዮች በዛሬ ዝግጅታችን ባደረስናችሁ መረጃ እንድትደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። ያአሁኑ በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን እናቀርባለን። ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆዩ